ጋሽዬ ሩታን ይዞ አብሽ ጋር የት ነው? እና ጋሽዬ ራሱ አልፈለገም ነበር፣ ግን ግዴታ መሆን ያለበት ነገር ስለሆነ ነው። አብርሃም ገና ያልታረመበት ብዙ ጉድ አለበት። ገብተኋል። ብዙ ጉድ እስካለበት ድረስ እንደገና ሩታ እሱ ሩም ድረስ አብሄድም። ከጋሼ ጋር ሆነሽ ሩታና አብረሽ እንዲገናኙ ማድረግ እኮ ነው፣ ቀላል ነገር እኮ ነው። ሩታ አታገኘውም። ሩታ ፍላጎት የላትም ማለት አንቻችም። እኔ ፍላጎት የላትም አይደለም ያልኩ። ፍላጎት እኮ እንዴት አይኖራትም የልጅ አባት ነው። እና ታድያ እኔ ፍላጎት የላትም አይደለም እያልኩ ያለው እና ታድያ ገና አሁን ባለችበት ሁኔታ ማግኘት አትፈልግም ነው ከተባለ ማስታረክ ተባለ አሉ እናት አባት መልስም ባይገባ ኖርማል ነው፣ ችግር የለውም። እናት አባባው አሉ ወንድም አላት እህት አላት ሞልቷታል። እያወቅሽ እንደዚህ እንደማይገባ እያወቅሽ በእነሱ ፊት ለምንድን ነው? ስለዚህ ከጋሼ ጋር ሆነን ቢያንስ ሩታ የሚቀርባት ቦታ ከፈለገች እኛ በባጃጅ ሚዘናት እንሄዳለን። በቃ እንደዛ ከሆነ ከአራት እስክትወጣ ድረስ ጠብቋል። አሁን በምንም እንዲታረቁ አትፈልጉም? ችግር አለው ጋሽዬ አለ። አብርሃም ደግሞ ጊዜ የለውም ጋር ነው መንገዱን ጨርቅ ያድርግለት። ሂዳት ማለት ይህ በመለማመጥና በምን አይደለም። የሩታን ህይወት የምትኖረው አንቺ አይደለችም፣ እናት አባቷ አይደለም፣ እህቷ አይደለችም፣ እራሷ ናት የምትኖረው። ገብቶሻል? አንቺ እዚህ ጋር ባለቤቷ ሂድ ምንም አትጎዳ ማለት ሰላም ሰላም፣ ቡድና የተቀበራችሁ የፒኒክ ሬስ ፋብሪክ ቤተሰቦች እንደት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ እናንተ እንደት ናችሁ? ሁላችሁም ባላችሁበት ሰላማችሁ ብዙት ይበል። ዛሬም ወደ እናንተ እምድንጋገር ተማልሻለሁ ማለት ነው ዛሬ ላይ ግን ስመለስ ደስ በሚል ነገር ነው። ለምን ብትሉ ጋሽዬ ትናንትና ብዙ ነገር አውርተን ብዙ ነገር ተጫዋውተን ጊዜ መስጠት የለብንም ብለን አሁኑኑ ጋሽዬን ይዤው ሩታ ጋር ሄደን ሩታን ይዘን በቀጥታ አብርሽ ወዳለበት ልንሄድ ነው ማለት ነው። ጋሽዬም በዚህ ሀሳብ ተስማምቶልኛል። በጣም ነው ደስ ያለኝ። ለምን ብትሉ አብርሽና ሩታ በስነ ስርዓት ችግራቸውን መፍታት ያለባቸው ጊዜ ነው እና በዚህ ይህን ሳደርግ ግዴታ እዛ ቤት ውስጥ ትንሽ የሚቀራረቡ እህቷም እድጌ አልቀራረባቸውም፣ እና ትንሽ መቀርባት የሩታ አክስት ናት እና የሩታ አክስት ገኒም ማለት ነው። እና ገኒም ቢያንስ ታሳምንልኝ ዛሬ ይጠይቃሉ ማለት ነው። ከጋሼ ጋር ሆነን ምንም ችግር አይፈጠርም፣ ያው ጋሼ ስላለ ምንም ነገር አይፈጠርም፣ ስጋት አይገባሽ ብላ ሩታን እንድታሳምንልኝ ነው ፈለገው። ለምትሉ ከዚህ በፊት ሁለቱን አንድ ለማድረግ ሁለቱን ለማስታረቅ እሷም ከልጇን ጋርም ብዙ ርቀቶች ሄዳለች፣ ብዙ ነገሮች አድርጋለች እና ይህንን ሀሳብ እሺ የምትለኝ ነው ይመስል ለምትሉ አንድ እንዲሆኑ ስለምትፈልግ ምንም ችግር የለውም ብዬ ነው ማስበው፣ ማለት ነው እኔ ጋሽዬ እንዳሳመንኩት ብዙ ለፍቻ ያለው ጋሽዬ ለማሳመን ብዙ ማለት ነው ለምትሉ ጋሽዬ አይሆንም በዚህ ፍጥነት ምናምን ብሎ ነበር። አሁን ላይ ግን ጊዜ የምንሰጠው ጉዳይ አይደለም። ከዚህ በለጠ የት እስከሚደርሱ ነው? አብርሽ እና ኤርሜላ አገር ለቀው እንዲወጡ እንደሚወጡ ታውቃላችሁ። እና ጊዜ የሚሰጠው ጉዳይ አይደለም። በተቻለን አቅም ቶሎ ነገሮችን አስተካክለን ከእግዚአብሔር ጋር ማስተካከልን ያለብን ጊዜ ነው እና ገኒም ጠርቻታለሁ፣ ደውዬላታለሁ። ያለውን ነገር እንድናወራ ቢያንስ በዚህ ነገር ተባበሪኝና ሁለት አስር የለኝ። ሩታን አሳምኝልኝ። ሩታን ከጋሽዬ ጋር ቢያንስ አብርሽ ያለበት ቦታ ይዘናት ሄደን አውቃለው። አራስ ናት መውጣት አትችልም ምናምን፣ ግን ደግሞ አንዳንዴ ህይወትን ለማስተካከል ብዙ መስዋዕትነት እንከፍላለን። ብቻ ግን አንድ የሚሆኑበት እሷ መሄድ ካልቻለች አብርሽን አምጥተን ከጋሽዬ ጋር ሩታ ጋር የሚገባበት ነገር አመቻችተን ያ እንድታደርግልኝ ወይ ይዘናት ሄደን ወይ ደግሞ አብርሽ ይዘህ ነው መተን ከጋሼ ጋር ቁጭ አድርገናቸው ማውራት አለባቸው ብዬ ስላሰብክ ነው። ለማንም ሳይገባ ማለት ነው። በመሀላቸው እየተፈጠረ ያለው ነገር አብዛኛው ነገር ሰው ስለገባ ነው። ሰው ነው እያጣላቸው ያለው፣ ሰው ነው ይባስ ነገሩን እያከበደው ያለው እና አብርሃምን በዚህ ልክ አይምሮ ይጠመሙ በሰው ነው አስተሳሰቡ ይናክል የተበላሸውም በሰው ነው ብዬ ነው የማስበው። ለምትሉ አብርሃም ከዚህ በፊት አውቀዋለሁ ጓደኛዬ ነው። ለምትሉ እንደዚህ አይነት አስተሳሰብ አልነበረውም። በጣም ምርጥ ልጅ፣ የሰው እድገት የሚያስደስተው፣ ሰውን መለወጥ የሚፈልግ፣ በጣም ብዙ ለችግረኞች የደረሰ ወንድሜ ነው እና አሁን ላይ ግን የሚያደርገው ነገር ምን እንደሆነ አላውቅም። በዚህ ልክም ለምን እንደተበላሸ ሩታንም በተለያዩ ቪዲዮ ነበር በፕራንክ ደስ በሚሉ በሚያዝናኑ ምናምን ነበር ማውቀው። አሁን ላይ ግን በመሃላቸው ሰውን እያስገባ ክፍተት እየፈጠረ እስከ ዛሬም ነገሩን ማስተካከል እየቻለ ሳያስተካከል ነው ያለውእና በዚህ ልክ ለምን እንደዚህ ሆነ አላልቅም ለምትሉ ሰው ነኝ እኔም ነገ የሆነ ነገር ሊደርስብኝ ይችላል የራሱ ምክንያት ሊኖረው ይችላል ያልገባኝ እኔ ያልተረዳሁት አሁን ላይ ግን ለምን ነገሮችን መፍታት እንዳልቻለን ነገሮችን ማስተካከል ለምን እንዳቃተው ለእኔ ግልጽ ባይሆንልኝም አሁን ላይ ግን ቢያንስ እሱ እንደዚህ በሆነበት ሳት ላይ እያ ጋሽዬ ደስ ነው ያለኝ እኔ ያስተካክለዋለሁ ነገሩ ያው ትላለች ሽማግሌዎችም ከኔ ጋር አስገብቼ ጋሽዬ አብራም ሊከብደው አይመስለኝም የምትሉ ልጁ ነው። እንደፈለገ ገርፎ ተቆጥቶ መመለስ ይችላል። ትንሽ የሚከብሉ ያው ሩታ መናገር አይችልም። አጥፍተሻል ብሎ መውቀስ አይችልም። ለምትሉ ጥፋትም እየሰራ ያለው ልጁ ስለሆነ አሁንም ሌላ ሌላ ነገር እያደረገ ያለው ልጁ ስለሆነ ሩታን ደፍሮ ሄዶ ጥፋተኛ ነሽ በቃሽ ማለት አይችልም። አሁን ላይ ደግሞ ልጁ መቆጣታ አይከብደውም ብዬ ነው ማስበው። እንደኔ በቃ እንደፈለገ አድርጎ መመለስ ይችላል አባት ልጁ ከፈለገ ጋሽ ደግሞ አሁን ላይ የወሰንኩበት ጊዜ ነው። ችግር የለም ሁሉም ነገር ነው ያስተካክለዋል። ለኔ ተውልኝ። ስላኔ ቢያንስ እኔ ማገዝ ባለብኝ ልክ በአግዘው ደስ ይለኛል። ያው ጋድ እየታየች ነው እየመጣች ነው በቃ እሺ የምትለኝ ይመስለኛል ነገሩ ፈተን። በሰላም ነው መቀጠል ያለብን። ከዚህ በለጠ መጫጫ የለብንም እኛ ሞተን ሚዲያ ላይ የምናወራው ወደን አይደለም። ያ በውስጥ አትጨርሱም ወይና የምትሉ ሰዎች አላችሁ። ትክክል ናቸው፣ ግን በውስጥ ማንጨርስበት ጉዳይ ያ ሁላችሁም ሚዲያ ላይ ነው የምታቁን፣ እያንዳንዳችን ነገር ላይፋችን፣ ሁሉ ነገራችን ሚዲያ ላይ ስለሆነ እንጂ በውስጥ መጨረስ ከብዶን አይደለም፣ በውስጥ ማውራት አቅቶን አይደለም ለምትሉ ሁሉም ነገር ማወቅ አለባችሁ። ሂደቶች ሲታረቁም ማየት አለባችሁና እናነኝ እንዴት ነሽ? ሰላም ነው። ሰላም ነው አለው። እግዚአብሔር ይመስገን። ደህና ናት ቆይታ። እግዚአብሔር ይመስገን እኔ ጋር ቆንጆ ነው። ሰላም በያቸው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ትይበልልን። የእኛም ምርጥ ቤተሰብ እንወዳቸዋለን፣ በጣም ነው ያለሽ። በጣም ደህና ናችሁ። ፍቅራቸው ምናምን በቃ ስንት ሺህ እህቶች እንዳሉኝ ታውቂያለሽ። አሁን ሰባ ሺህ ሊሞሉ ነው። ወደ ሰባ ሺህ እህት እህት የሚያስ የሚጨነቅ የምር የጠፋ ስራ ተለወጥ የሚል እህቶች አሉኝ። እና በዚ አጋጣሚ በጣም ነው የማመሰግነው በጣም ነው የማከብራሹ በጣም ነው የምወዳቹ የኔ ምርጥ ቤተሰቦች። እንዳትቀኝ ደግሞ ቤቸውእና ደግሞ በዚ አጋጣሚ የኔ እህቶች ወደ እሷም እየሄዳችሁ ሰብስክራይብ እያረጋችሁ እ አይደል አዎ እንብዛ አንድነን እና በዛ እንበል፣ አገኘሁ ደህና ነሽ? ስራ ላይ ነኝ ብላኝ ነበር፣ ግን አንድ እንፈልግ ያድሻል ደውል ለእኔ ጠራኸኝ። እንግዲህ አዎ፣ በሰላም ነው በሰላም ነው። ደስ በሚል ነገር ነው። ያው ትናንትና ምናልባት ቪዲዮ የተለቀቀውን አይተሽ ሊሆን ይችላል። ካየሽው፣ ደግሞ ጋሼን አናግሬው ነበር። ጋሼን ሳናግረው ያው ሩታ እና አብርሽን አስታርቀልን አንድ አድርገልን ነበር ያልኩት ጋሽዬ። ያው ውስጡ ተሰምቶታል፣ ባለው ነገር ደስ አላለውም። ልጁ በሚያደርገው ነገር ደስተኛ አይደለም። ግን ደግሞ ያው ልጅን መቆጣት አይከብደኝም፣ ልጅን መመለስ አይከብደኝም። ግን ደግሞ ያው በምታስፈልገኝ ሰዓት አንተን ታስፈልገኛለህ ስላኔ አሁን ላይ ደግሞ ምን አሰብን መሰለሽ፣ ጋሽዬ ሩታን ይዞ አብሽ ጋር የት ያለበት ቦታ ማለት ነው እና እውነት እየቀለኩ አይደለም። ለምን መሰለሽ ጋሼን ብዙ አሳምኜዋለሁ። ጋሼ እራሱ አልፈልግም ነበር፣ ግን ግዴታ መሆን ያለብን ነገር ስለሆነ ጊዜ መስጠት የለብንም። ሁለቱ አንድ ለማድረግ ሁለቱን አንድ ለማድረግ ጊዜ የለንም ገኝ። ስለዚህ ጋሼን ተጭኜው አብረሽ ዳለበት ሩታን ይዘን ከጋሼ ጋር ቢያንስ ችግራቸውን ማፍታት አለባቸው ብዬሽ ስላሰብኩኝ እና አንቺ አሁን ለምን ጠራይለን አኔታ ሮሽ ሩታን እንድታሳምኝ ልኝ አብርሃም ጋር ሂጂ ብዬሽ ከጋሼ ጋር ነው ላሳምናት። ገባኝ እኮ እኔ እኮ ከዛ አብርሃም ጋር ልትሄድ ልትለምነው አይደል? ማለት እኮ ነው ችግራቸውን ለመፍታት ቁጭ ብለው እንዲያወሩ እንዲናገሩ። ስለዚህ ራሱ አንተ ሄደ አብርሃምን ከጋሽዬ ጋር ይዛችሁ መታችሁ ቤት እንጂ የሚነጋገሩት እሷ ያለችበት ድረስ እሱ ጋር ድረስ አትሄድም። እሱ ምን አለ መሰለሽ፣ እሷ ጋር ብዙ ሰው አለ፣ ብዙ ሰው አለ፣ ሚጠይቅ ሰው አለ፣ እናት አባት ምናምን አለ፣ ገብቶሻል። እህት አለ ብዙ ናቸውና በዛ መሀል ቁጭ ብለው ሲነጋገሩ፣ ክፉም ደጉም ሊነጋገሩ ይችላል። እና ያ ደግሞ ሰው መስማት የለበትም። ምን አለ መሰለሽ፣ እኔ ጋሽዬ ራሱ ይኑር ምለው ጋሽዬ ሩታ በጣም ስለምትቀርበው ከዛ በፊትም ጋሽን ያስታረቃቸውና አይከብዳትም ቀለል ያለ ሰው ነው በሚል ነው እንጂ። ስለዚህ አሁን ልንከራከር ሳይሆን ምን መሰለ ንግግር አሪፍ ነው። አሪፍ ሆኖ ሳለ ደግሞ ምን ጥፋት ያለው መሰለ አብርሃም ገና ያልታረመበት ብዙ ጉድ አለበት። ገብቶሃል። ብዙ ጉድ እስካለበት ድረስ እንደገና ሩታ እሱ ሩም ድረስ አትሄድም። መምጣት ካለበት ራሱ ነው መምጣት ያለበት ለአንድ ራሱ ድረስ እኮ አይደለም ለምኛ ሁለቱን የምናገናኝበት ቦታ እናገናኛለን ግን ደግሞ ላንዴና አይመጣም ወይ እስካሁን እየመጣ አይደል እንዴ እስካሁን እኮ እየመጣ ነው። ሰው በሌለበት አሁን ያን ለምን ትከራከሪያለሽ? ተረካ አልፈልገው እኮ እኮ ነገሩን ከማጥመም ይለቅ ነገሩን እንዲስተካከል ማድረግ ይሻል። እኔ አላጠመምኩም። እኔ እያጠመምኩኝ ሳይሆን እውነታውን ነው እየነገርኩ። ምን ችግር አለው? እንዴት ችግር የለው? እንዴት ኮናት እኮ ከሴት ምናምን ይላል እሷ ደግሞ ሄዳ ከአባትየው ጋር እሱን ትለምነው መለመን አይደለም ያ ችግሮችን እናስተካክለው መለመን ነው ምን ይለም ደግሞ ማስታረቅ እኮ ነው ማስታረቅ ከተባለ አሉ እናት አባት መልስም ባይገባ ኖርማን ነው ችግር የለም እናት አባት አሉ ወንድም አላት እህት አላት ሞልቷታል ያው እያወቅሽ እንደዚህ እንደማይገባ እያወቅሽ በእነሱ ፊት ለምን ስለዚህ ከጋሼ ጋር ሆነን ቢያንስ ሩታ የሚቀርባት ቦታ ከፈለገች እኛ በባጃጅ ሚዘናት እንሄዳለን። በቃ እንደዛ ከሆነ ከአራስ እስክትወጣ ድረስ ጠብቋል። አራስ ናት አሁን በፀሐይም በምንም ቀ እንዲታረቁ አትፈልጉም? ና እንደውም አንፈልገውም እኮ ከፈለጋችሁ፣ ምን ችግር አለው? ጋሽዬ አለ እኮ ነው ጋሽዬ አለ። ከጋሽ ጋር ብናስታርቅ ምን ችግር ጋሽዬ የሚኖር እኛ በውስጥ እኮ አውርተናል፣ ቢኒ አውርተናል። ቢኖርም እሷ በዚህ ፀሐይ ወደዚህ ወደዛ የምትንገላታበት ምክንያት ለምንድን ነው የምትንገላታው? ቀጥታ እሱ ይምጣ ከመጣው ለኔ ጋሽዬም አባም እንዳይኖሩ አደርጋለሁ እኔ። እቤት ለምንድን ነው የምትንገላታው? ይኸውልህ፣ ለምን ትንገላታለሽ? ለምን ትከራከረኛ አለብኝ። እኔ ቀጥታ እሱ መምጣት ካለበት ጋሽዬም አባዬም በሌሉበት ሰዓት መምጣት ይችላል። ጋሽዬ፣ እናንተ አንድ ማድረግ ስለማትፈልጉ ግን ሽ ቢያንስ በቃ ለሩታ ንገሪያት። ሩታሽ ልትልሽ ይሻላል። ምን ነው ለምን ትንገራለበት

ከወደድሹ ካገባሽው ከሱ ጋር ብትሄድ ምን ችግር አለው? አባቷ እኮ ነው። ግን አግባብ አለው እኮ ለሁሉም ነገር ለማስታረቅ። ምንም ብትሞክሪ ምንም ብታደርጊ ምን ችግር አለው? ይሄ እኮ መለመን ችግር የለውም። አሁን ግን አራስ ናት። አብርሃም ደግሞ ጊዜ የለውም። ልሄድ ነው መንገዱን ጨርቅ ያድርግለት ይሂድ። የሰው ህይወት ላይ አንቺ ይሄድ ማለት አትችይም። እህ በመለማመጥና በምን አይደለም። ይሁን ነው፣ ገብቶሻል። ባለቤቷ ይሄድ፣ ምንም አትጎዳ ማለት የልጁ አባት ነው። ከዚህ በፊት ብዙ አሳልፈዋል። ስለዚህ እሱ ከሴት ጋር ተከትሎ ከሄደ እሷም ትሄድ ነው። አሁን ላይ አብርሃም ምን እንደሆነ አናውቅም። ገና አንቺ አብርሃም ከዚህ በፊት እንደዚህ አይነት ልጅ እንዳልነበር ታውቂያለሽ። እኔ አሁን ጓደኞቹ ይመረዙት፣ ጓደኞቹ ይመረዙት ሳይሆን እኔ እግዚአብሔር በመሀሉ የሆነ ነገር ይግባ። ምንም እንደተደረገበት አላውቅም። ልጅቷ ምን ታሰራበት፣ ምንም ታስነካው፣ እኔ አላውቅም። ይሄ እኮ የራሱ ክፍተት ተጠቅማ ነው እኮ። ቢያንስ እኛ ነገሮችን ለምን አናስተካክል? ገነ ይዛችሁ መጣችሁ ያለህበት መሰለኝ። አንተም ነበር የዛን ቀን ስትመጣ። እሺ እኔ ይዣትን ልምጣ። ምንም እሷ ያለፈ ታሪክ ነው በቃ። ግን አሁን ነገሮችን ለምን አናስተካክል? ይሄን ማድረግ አትችልም። አንደኛ አራስናት። እኔ ከቤት ውጪ አገኘ ሩታ ብትሄድ ምን ችግር አለ? አትሄድም። ለምን ነው የምትሄደው? ምን ችግር አለ? ይምጣ እራሱ ሲመጣ እናት አባት አለ። በእነሱ ፊት ደግሞ ማውራት አይችልም አብርሃም። እስከዛሬ ሲመጡ ነበሩ አይታወቅም። ይህ ደግሞ ሲመጣ፣ ሄርሜላ ስትመጣ፣ ጓደኞቹ ሲመጡ፣ እሱ ሲመጣ ጋሽ አልነበሩም። ጋሽ እያለ የሆነ ሳ መምጣታቸው አይቀርም። በዛ መሀል ደግሞ ያ ነገር እንዳይከሰት አልኩ። በቃ ያ ነገር እንዳይከሰት እኔ የሚላትም በቃ የሆነ እንግዳ ሊመጣ ነው እንዳትገቡንላቸዋለን። ችግር የለም እኛ አብርሃም ምናምን አንልም። በቃ የሆነ እንግዳ ሊመጣ ነው ስለዚህ እንዳትገቡንላቸዋለን። ያንንም ካሰብክ ከፈራክ ማለት ነው እንዴት አልፈራከኝ? በቃ ያንን ነገር ከፈራ ነገር ድጋሚ ቤተሰብ ደግሞ ከሚጣላ ጨቀጨቀ። ለምንድን ነው የሚጨቃጨቁት? እንዴት ለምን መጣ ቢሉትስ? አይሉም። ሌላ ጊዜ ብለው አቁም ሌላ ጊዜ እየመጡ እያዩት አይደል እንደ ቪዲዮ። ሄርሜላ እንኳን ገብታ ክብር የሌለው ንግግር ስትናገር እንኳን እኮ ምንም አላሉ። ምክንያቱም አብርሃም ስላለ ገብታው ለአብርሃም ተብሎ ማለት ነው። አሻው ገኒ አሁን ምን ምኑን ሀሳብ ነው? ምኑን ሀሳብ ማለት፣ አራስ ናት መውጣት አትችልም። በቃ ይሄ ነው የምልህ እንጂ እኛ መታረቅ ለምንድን ነው የምፈልገው? ሰይጣን አይደለም ሰው ሲፋቀር እንጂ ደስ የሚለን ሰው ሲሳለ ደስ አይለንም። እኛ አንዳንድ ሰዎች በሕይወታቸው እየገቡ ነው የተረበሸው እኮ እኛ፣ እነሱ አይደለም ደጋሚ አሁን አንቺም፣ ሌላ ሰው ይወጣ እኛ እነዛ ሰዎች አይደለንም። እኛ እየሆንሽ ብዬሽ ነው እኛ ፍቅር ከሚመሰርቱ ሰዎች ጋር እንጂ ከሚያደፈርሱ ሰዎች ጋር አይደለም እኮ። ለፍቅር ደግሞ ምን ችግር አለው? በባጃጅ ሄዳ ሰው ቤት ነው የምትሄደው። ተቀመጣለች ነው ስራ ትሰራለች። ለምን ተነቃነቀው? ምን ስለሆነ ነው ሷም ተነቃነቀው? እሱ ምንም ስለሆነ አይደለም እንዴ። አንድ ለማድረግ ለማስታረቅ እንዴ፣ ምን ችግር አለው? ማይባል ነገር አትበል። እንዴ ማቅናት እኮ ነው፣ ማቅናት፣ መረዳት። አሁን እንደ እቴንም ወደት ሩታ አንቺ ከምትጃት በላይ እወዳታለሁ። ምን አልባት አላውቅም፣ ገብቶሻል አሁን እዚህ ጋር ወዲህ እናንተ ነገር እስኪ እንጃ ስልሽ፣ አሁን እናንቺ ባወራሽ ሁለክ እኔ ጋርም ሩታ ጋር ቦታ አለኝ ክብር አለኝ፣ ግን ህይወታቸውን አንድ ለማድረግ ለማስተካከል ቢያንስ ከኔ አንቺ ትቀርቢያታለሽ ብዬ ነው። በቃ እንደዛ ካሳምኝልኝ አብረን እንሂድ ምትለውን ምላሽ ትሰማታለሽ፣ ሲጀመር ማለት ነው። ለምን ነገር ለምን አንቺ ቁጭ ብለሽ በስነ ስርዓት ቀስ ብለሽ አታናግሪያት? ለምንድን ነው ማናግራት እኮ የማይሆን ነገር ነው። እሺ ከኔ ጋር ከምትከራከሪ መጀመሪያ እሷን ሳብ እወቂ። ምንም ነገር ማውራት አልፈልግም። አራስ አራስናት። ውጭና አውሪው እንደዚህ በይ አለልም። ፍላጎቱ ካላችሁ ይሄ ነገር ለማድረግ አይደል? አንተ የፈለከው ጓደኛ ነው። ጓደኛ ከሆነ ከጀርባም ያደርጋቸውን ነገር አስተካክልና ይዛውና ከዛ ለቋል። እንደዚህ ነው፣ እንደዚህ ነው አሁን የምትሉት፣ እያየነው ነው እያንዳንዱ ቪዲዮ። ማሰብና መረዳት ያቃታችሁ ሩታን ለምንድን ነው እኩ ይህን ነገር እናስተካክል። አስተካከል እኮ ነው ያልኩሽ እና አስተካከል ስትል ነገርኩ እንዴ፣ ያለውን ነገር መጀመሪያ እዛው ያለውን ነገር አስተካክልና ጨርስ። ከዛ በኋላ ስጨርስ አናግረኝ ነው በቃ። ምንድን ነው ስትጨርስ ማለት? ይሄ ኤርሜላንና የአብርሽን ጉዳይ አስተካክል። ሁለቱ አንድ ከሆኑ እኮ ትጠፋለች። አዲል መጣፋች መች ወጣች እንዴ? ውጭ ተባለች፣ ሂጂ ተባለች፣ መጣች አሁን ደሚግኒ እዚህ ጋር ማለት ነው። መቾታችሁ እስኪ አንተ ራስህ ፍርድ ጥፋቱን እኮ ነገር ያለው ለኔ አሁን እንደ አዲስ አትንገሪኝ። ጥፋቱ ይሄ የሚያደርገው ነገር አዲስ አይደለም። ይገባሻል፣ እየነገርሽ ያለው ነገር እንዳለ ማውቀው ነው። አባቱን ይዘን ጥፋተኛንም ብለን ሁታኒ ይቀርታል። እንጠይቃት ቤት ድረስ ቤት ደግሞ መልስ ያልገባ አባቱንም ይዞ አይገባም። እስካሁን እየገባ ነው እስካሁን እየገባ ስልሽ አባቱን መግባት ስለማይችል ነገሮች ውጭ ላይ ይበልጥ ማስተካከል ስለምንችል ነው። ገን እየተረዳሽኝ ከሆን እኮ ያንንም ቢሆን አይሆንም ነው እያልኩ ያለሁት አይሆንም። ይህ ማለት አንቺ እዚህ ጋር ብቃቱም የለሽም ውሳኔ መወሰናችን ገኒ እዚህ ጋር አይሆንም ማለት የምትችለው ሩታ ናት አይኒ መሄድ አልችልም ካለች ምሩታናት። ቢያንስ ይህንን ነገር እንድትነግሪኝ ሳይሆን ሩታና እናግረሻት እንድትነግሪኝ እንጂ እዚህ ጋር አይሆንምም እንድትይኝ አደለም። እኔ አሁን እዚህ ጋር በጣም ነው ወድሽ፣ በጣም ነው ማከብርሽ። ከአንቺ ጋርም መጨጋጨቅ አልፈልግም። ከአንቺ ጋርም ሌላ ነገር ማውራት አልፈልግም። ለምብቲ ስለማልፈልግ ማለት ነው። በጣም ስለምወድሽ ስለማከብርሽ። ጋሽ ይና አብራ ሩታና ተፈልግሻለች ትኖሪያለሽ። ጭራ ናቸውን ያልኖርም አደለም እነሱ መቼ ጭራ እኮ መቼም ማንም አይኖርም፣ አልኩሽ እኮ ቃል እሱን እኔ ቃል እገባልሻለሁ። በዛ መሀል ሲያወሩም ማንም አይኖርም፣ ኤርሜላም አትኖርም፣ አቤልም ብሩክም ማናቸውም አይኖርም። ጋሽዬ ሩታ አብርሽ ከፈለግሽ አንቺ መኖር ካለብሽ እኔ ራሱ የለውም። ከማይታረቁት ጎንናችሁ ትለኛለህ እና ታዲያ ምን ሊበል፣ እንደ ፍላጎት እንደሌለው ሰው እኮ ነው። ተወለደ ፍላጎት እንደሌለው አትበል። እኛ ቤት ድረስ ሲመጣ ዝም ያልነው ሄርሜላ ሲመጣ ዝም ያልናት ናት፣ ያ ሁሉ ነገር ሲደረግ ዝም ያልነው እኮ ፍቅር ስላለን እና እንዲታረቁ ስለምንፈልግ ነው። ሳና ቀርተን አይደለም። ጥፋቱ እኮ ያንን ነገር ደግሞ ማድረግ አብረውም እቤታችን መምጣትም ምንም አልነበረበትም እንደ ጥፋቱ ዲሁን እኮ ያንን ነገር እየሻርንለት ነው። ፍቅር ነው የምታስበው። ይሄን ነገር ደግሞ ማድረግ ለምን ከበደሽ ታዲያ? እንዴት አይከብድም? ምን ነው ይከብድ ራሴት ውጪና አገኝ ሂጂና ባለሽን ማለት ምን ማለት ነው? ይሄ እኮ ከኔ እሺ፣ ራስህ ካውራት እኮ እልኩ፣ በቃ ራስህ አውራት። ይሄንን ነገር ከፈለግ፣ አንቺ ትቀርቢያለሽ። ችግር ከሌለ እኔ አንቺ ትቀርቢያለሽ። እኔ አልቀርብም፣ አይደለም እያልኩ እኮ አንቺ ትቀርቢያለሽ እንጂ እኔ ማውራት እኮ አቅቶኝ አይደለም ሩታን እጂ ቤት መናገር ከብዶኝ አይደለም። ግን ደግሞ አንቺ ጊዜ ያለሽ ሄደሽ በስነ ሰራ ብታናግሪያ ቁጭ አድርገሽ አሳምነሻት ችግር የለውም። አሁን አንቺ እንደዚህ ጭራሽ ጭራሽ ነገሩን አግነሽ ቀለል አድርገሽ ሩቲ እንደዚህ እንደዚህ ነው ጋሽዬ አለ፣ ከጋሽዬ ጋር ሆነሽ ችግራችሁን ፍቱ፣ ካጠፋብሽም ይቅርታ እንዲጠይቅ ጋሽዬ አለ ብለሽ ነገሮችን ለማስተካከል እንደመሞከር ይልቅ አትሄድም። እሷ እራስ ናት። እሷኑ ጥፋት የሰራበት ይሄ እኮ ማያያዝ ነው። ማያያዝ አይደለም? እና ታዲያ ይሄ ማያያዝ ነው። እሺ ነገሩ ዝም የሚባል ይለቀቅ አላልንም። እና ታዲያ እኛ በውስጥ ማድረግ ያለብን ነገር እያደረግን ነው። እየደቀም ነው። እያየ ነው እኮ የሆነ ነገርኩሽ እኮ ነገሩን ማስተካከል የምትፈልጊ ከሆነ ነገሩ በዚህ እንዳይቀጥል የምትፈልጊ ከሆነ ከጋሽ ጋር ሆነሽ ሩታና አብረሽ እንዲገናኙ ማድረግ እኮ ነው ቀላል ነገር እኮ ነው ሩታ አታገኘውም ሩታ ፍላጎት የላትም ማለት አንቺም እኔ ፍላጎት የላትም አይደለም ያልኩ ፍላጎት እኮ እንዴት አይኖራትም የልጁ አባት ነው እና ታዲያ እኔ ፍላጎት የላትም አይደለም እያልኩ ያለው እና ታዲያ ገና አሁን ባለችበት ሁኔታ ማግኘት አትፈልግም ነው በቃ እንዴ ይሄ እኔ ማለት መብት የለሽም ገኒ አንቺ እኔ መብታለሁ የመቻልኩ እኮ ይህንን ነገር ማድረግ የምትችለውም መወሰን የምትችለው ሩታ ናት። ገብቶሻል። አንቺ ደግሞ እንደ ካሰብሽላት የልጁ አባት ነው። ይበድላት፣ በቃ ብዙ ነገር ያድርጋት። ሰው እኮ ገሎም ይቅርታ ይጠያየቃል። ይጠያየቅን መቻ ይቅርታ ይደራረጉ መቻል እኮ ነገሩ፣ ለምን እንዲገናኙ አታድርጊም? ነገሩ እንዲመቻችል፣ ቤት መምጣት አይችልም ጋሽዬ? ጋሽዬም ሚገባል፣ ችግር የለውም። እናስገባዋለን። እሱ ብቻ ይምጣ። እዚያ ከእዚህ በፊት ገብቶ የሚያውቀው ይህ ደግሞ ቢያንስ ብዙ ሳን ሊቆሙ ይችላሉ። ዕርቅ ነው፣ ገብቶሻል። ቀስ ብለሽ ነው የምታወሪው። ነገሩ በተረጋጋ ሳይሆን ነው የሚኖር። እሱ ደግሞ ሁለት ሀሳብ ገና እና እባዬ መጡብኝ ሊያዩኝ ይችላሉ እያለ በሰቀቀን ከሚሆን ከጋሼ ጋር ሆነን የሆነ ቦታ አመቻችተኝ ሩታ መታ ነገሩን መፍታት ነው ነገሩን ማቀላል ነው። ገብቶሻ ስርብ በሄዳ ቁጥር ነገሩን ባካበር ነው ቁጥር ነገሩን እላይ በሰጠነው ቁጥር ሁለቱ እየተለያዩ ስፋት እየሰጠን በመሀል ክፍተት እየፈጠረን ያለ ነው። ቢያንስ አንቺም የኔ ምልሽን ሐሳብ፣ ተረድተሽ አውቃለሁ። ይከብዳል መውጣት፣ ግን ደግሞ እንደምንም ብለሽ አመቻችተሽ አንድ ቀን ነው። ቢበዛ ሁለት ሰዓት ሶስት ሰዓት ብትቀመጥ ጨረሽ። ሶስት ሰዓት ቤትም እንደምትቀመጠው ከሆነ አጥቆም ሶፋ ላይ ነው የምትቀመጠው። ነገሩን ፈታ በሰላም

አይምሮ ሲፈቅድ ነው። አይምሮ ትዳርሻል ሻል የልጅ ሻባት ሻል ሻል ነው። እኛ እኮ እሱን እያልናት ነው። ግን አሁን ደግሞ አይምሮዋን ያልፈቀደው ነገር በግድ ሂጅ አይደለም። ስለዚህ እንዲህ እንዲህ ብለውኛ ልትሄጃለሽ ወይ? እንደዚህ እንደዚህ ነው በቃ እንዲህ ቢሆን አሪፍ ነበረ ብዬሽ አውራ አሁን ለሩታ እንድትይልኝ ፈልገው፣ ጋሼ ያለ ከጋሼ ጋር ሆነሽ አብርሃምን እንድታገኙ ይፈልጋል። ስለዚህ ሁለቱም ችግራቸውን አውርተው በስነ ስርዓት እዚህ ጋር አንዱ ተበዳይ ነው፣ አንዱ ሊያጠፋ ይችላል። በስነ ስርዓት ተነጋግረው ጋሽዬ ያለ ይቅርታ እንዲጠያየቁ። ከፈለግሽ አንቺም ትኖሪያለሽ፣ ከፈለገች እህቷም ትኖራለች አለች። ገብቶሻል ነገሩ። እንደ ማግባባት ይልቅ ባናባብሰው ትላልቅ ሶሽ ነን ማሰው የራስህ ይራንጂ ማለት ነው። አብርሃም ይሄንን ነገር አይፈልግም። ቢፈልግ ኖሮ ደብዳቤ አይልክላትም ነበር። ደብዳቤ ምን ይሁን አታውቂም እኮ በኔ ምክንያት አትግቡ፣ እኔ በቂ ነኝ እያለችን ያለች። እሺ ገል አሁን እኔ እንድትከራከር ይደከመኝ በጣም ደከመኝ። ችግር የለውም። አውርቼ መልስ ነግረሃለሁ። ያጨቃጨቀን ምንም ነገር የለም። አውርቼ ነግረሃለው። ችግር የለውም። በሰው ጉዳይ ከምንከራከርም፣ ስለዚህ ነግረሃለው፣ እደውልልሃለሁ። እሷ በደንብ አስረጃት እና ግን ስታስረጃት በስነ ስርዓት በስነ ስርዓት እንጂ ለተማትቸው ወተደባደብ ያለ አስረዳ ነኝ። አይ ስልሽ አሁን አንቺ ፍላጎት እንደሌለሽ ሁላ እሷ ጋር የለች እንደዚህ የሚመስል ጥያቄ አትድገመው። ፍላጎት የለሽም ማትበል ፍላጎት ቢኖረኝ ነው እንደዚህ ሆኖ በቃሽ። ፍላጎት ካለሽ ደሞ ይህ ነገር አይከብድም በቃ